ሀይሚዬ ከመሸ እንግዲህ ቪዲዮ ከለቀቀች፣ በነገራችን ላይ አንድ ሰዓት ሆነዋል ማለት ነው ስቶሪ ላይ ያስቀመጠችውና፣ ለማንኛውም ቅኔ ለማን ይሆናል ይመስላቸዋል? ጋይስ ለማን የዘፈነችው ይመስላቸዋል? ለብሩኬ ነው የዘፈነችው። ለማንኛውም እንግዲህ አልገባም ብሏል ማለት ነው። እሷ ሁሌ በነገራችን ላይ መልክት አለው እሷ የምታስቀምጠው ነገሮች። ለማንኛውም ብቻዬን ባወራ ምን አገባ ምን ምን ያገባችሁ። እንደዛም ደግሞ ፍቅር ይዞኛል ብላችሁ ምንም አይገባችሁ። ምን ያለች ነው። ይሄ ለማን ነው ጋይስ? ለማን ነው አይሚዬ? የኔ ቆንጆ በዚህ አጋጣሚ አምሮብሻል እና ማለት ነው ጋይስ። ይቺን አሻንጉሊት ታስታውሳችሁ። ማን ነው ለሀይሚ የሰጣት? በነገራችን ላይ የብሩኬ ስጦታ ናት ጋይስ፣ የብሩኬ ስጦታ ናት ማለት ነው ጋይስ። የምታስታውሱ ካላችሁ ማለት ከዚህ በፊት ነው የተሰጣት በእርግጥ ሌላ ተሰጥቶም ሊሆን ይችላል። ለላዲደ ታላቅም እና ለማንኛውም የዛሬ ቪዲዮ እንዴት አያችሁ? አይሚዬ እንግዲህ ኪዱ የሚባል ልጅ አምጥታለች ማለት ነው። ቲክቶክ ላይ ገብቼ ለማየት ሞክራለሁ። ገና ልጅ ነው በነገራችን ላይ ወጠጤ ነው እና የተለያየ ቪዲዮ አይቻለሁ፣ በነገራችን ላይ በኢንስታግራም አይቻለሁ። ለማንኛውም አይሚ ዛሬ የሚያመጣችሁ በነገራችን ላይ ብሩክ ለማናደድ ነው እንጂ አይመስለኝም ሌላ ነገር ጋይስ።